እህል ምን ስለሆነ ልበ አምላክ ዳዊት በመዝሙር 103 ላይ እንደዚህ የሚል ቃል አስቀምጧል። መዝሙር 103 ቁጥር 15 ላይ ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህል የሰውን ጉልበት ያጠነክራል። እህል የሰውን ጉልበት ያጠነክራል ብሎ ጉልበታችንን ለኃጢአት ከሚያጠነክሩብን ነገሮች የመጀመሪያው እህል ነው። በእህል ጉልበቱ የጠነከረ ሰው ኃጢአት ይሰራል። ልብ በሉ። ማንም ጠላት ይሁን ወዳጅ ወዳጅም ወዳጅ ለማበጀት የሚያዘጋጀው ነገር አለ፣ ጠላትም ለማጥቃት የሚያልመው ዓላማ አለ። እግዚአብሔር አባታችን ዓላማው ዛሬ በምግብ ምክንያት እንዳንወድቅ በምግብ ምክንያት እንዳንሰናክል በእንጀራ ብቻ የሚኖር መስሎን እንዳንጠፋ ፈልጎ እንደዚህ ይለናል። በሮሜ 14 20 ላይ በመብል ምክንያት የእግዚአብሔርን ሥራ አታፍርሳለህ። በመብል በሚበላ በሚጠጣ ወደ ዕዳሪ በሚወጣው ከኛ ጋር ውሎ በማያድረው ጠዋት ከበላ ነው ለምሳ የማያደርሰን ምሳ በልተ ነው ለእራት የሚያጣድፈን እስኪ ነጋ ድረስ ለሚያቻኩለን ሆዳችን። ሆድም ለመብል ነው፣ መብልም ለሆድ ነው፣ ሁለቱም ይጠፋሉ። ለሚጠፋ ነገር ብለህ የእግዚአብሔርን ስራ አታፍርስ ነው ያለው። እግዚአብሔር ሰውን ከፈጠረ በኋላ እናንተ ተገዢ እኔ ገዢ የምንሆንበት መንገድ ይቺ ጸበለ ስናት ብሎ ሰጠለ ሰው። እቺን ቀጥፋችሁ ካልበላችሁ፣ እቺን ካልነካችሁ፣ እቺን ካልወሰዳችሁ፣ እቺን ለእኔ ካላላችሁ፣ እኔና እናንተ አባትና ልጅ እንሆናለን። እኔና እናንተ በፍቅር እንኖራለን። እኔና እናንተ በደስታ በሰላም እየታደሳችሁ እንኖራለን አትዘሩም፣ አትፈትሉም፣ አትጨነቁም፣ አትወጡም፣ አትወርዱም አላቸው። ለሰባት ዓመት ሰሙ። ዲያብሎስ በጨለማ ውስጥ ሆኖ ወደ እግዚአብሔር ተመለከተ። እግዚአብሔርም ሲያይ መላእክት ቅዱስ ቅዱስ እያሉ ያመሰግኑታል። ወደሱም ሲያይ አብረው የወደቁት መላእክት አሉ። ዞር ሲል አዳምና ሔዋን በገነት ዛፍ ውስጥ ሲመላለሱ አያቸው። ወደ ራሱ ሲመለከት አዳምና ሔዋንን የሚመስል አጠገቡ የለም። ተበልጫለሁ፣ ለካ እግዚአብሔር ሰራዊት አለው። እኔም ሰራዊት አለኝ። እነዚህን ሰዎች ብነጥቀው እኔ እበልጣለሁ፣ እሱ ያንሳል። ለዚህ መሄድ አለብኝ አለ። በሆድ አካባቢ፣ በዛፍ አካባቢ እንደቆሙ ጠጋ አለና ወደ አዳም ሞከረው፣ አልተሳካም። ወደ ሔዋን ጠጋ አለና አማከራት። ልብ በሉ፣ ይህንን ዛፍ ሔዋን ሰባት ዓመት አይተዋለች፣ ምንም መስሏት አያውቅም። እኛ እኮ በጣም ጥሩዎች ነን ንጹሆች ነን ጭንቅላታችን ውስጥ ምንም የለም ዲያብሎስ መጥቶ ሲጭር ብቻ ነው ምንም መስሎን የማያውቀውን ነገር ትልቅ አድርገን ይዘን የምንነሳው እሱ ካላሳየን እኛ ምንም ነገር ትልቅ መስሎ ታይቶን አያ ኃይልን በሚሰጠን በክርስቶስ ሁሉን ችለን ሁሉን ጋርደን እናልፍ ነበር እሱ ሲያሳየን ግን ይገዝፍብናል እንቅልፍ ያሳጣናል መጽሐፍ ቅዱሱን አብረን እናንብበው በኦሪት ዘፍጥረት ምዕራፍ ሶስት ላይ እንደዚህ የሚል ቃል አለ። ምዕራፍ ሶስት ቁጥር ሁለት ሴቲቱም ለእባቡ አለችው በገነት ካለው ዛፍ እባብ ዛፍ ፍሬ እንበላ፣ ነገር ግን በገነት መካከለው ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉት አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሱ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ልብ በር፣ እንዴት ነው የመጣው ዲያብሎስ? እስኪ ማን ነው ዲያብሎስን በአካል አይቶት የሚያውቅ? እስኪ ማን ነው ሰይጣን በአካል መጥቶ ራሱ አነጋግሮት የሚያውቅ ሰው ሳይደበቅ ሳይሰወር በሆነ ነገር ውስጥ ሳይሸሸግ ሐሳቡን ሳይለውጥ ዲያብሎስ በቀጥታ መጥቶ ያቅ ብላና ሙት ብሎን አያውቅ። ስረቅ፣ ትያዝ አለ ፖሊስ ይይዛል፣ ካልተያዝ እድለኛ ነ ብሎ አይመክረን። አንድም ቀን ፖሊሱን፣ አንድም ቀን ሰንሰለቱን፣ አንድም ቀን እስር ቤቱን አሳይቶን አያውቅ። ሰው ስንገድል የሰው ደም በላያችን ላይ እንደሚጮ አንድም ቀን ነግሮን አያውቅም። ስንዋሽ የሚቀጥለው ቀን ጸጸት እንደሚመጣ ነግሮን አያውቅም። ይኸው አመለጥክ፣ ዋሸ፣ ተሳካልህ፣ በቃ ሂድ ይለናል። ነገር ግን መለሰን ስናይ ታውቆብናል። ሰርቀን ዞር ስንል የፖሊስ መኪና ላያችን ላይ ይጮሃል። የፖሊስ መጥሪያ ቤታችን ድረስ ይመጣል። ገድለን ዞር ስንል የአደም ላያችን ላይ የጩህ እንቅልፍ ይነሳናል። ዲያብሎስ አንድም ቀን በትክክል መጥቶ አያውቅም። ለዚህም ነው እባብን የፈለጋት። ለዚህም ነው መሸፈንን የፈለገው። ለዚህም ነው እግዚአብሔርን እንዲጠረጥሩት ያደረገው። ልብ በሉ፣ ደግመን እናንብብ። እንደዚህ ነው ያለው፣ በበላችሁ ቀን አትሞቱም አለ። ሄዋን ግን ምን አለችው? እንዳትሞቱ አትብሉ አትንኩም ብሎናል። ተይ እግዚአብሔር ተሳስቷል። እንዲህ አደለን እንዴ? ሁላችንን እስቲ መከረ እንዲያብሉት አንተ እኮ ከከሌ መብለጥ ከፈለግ እሱን አጥፋው፣ አስባረው፣ ከስራ ተመቀኘው፣ ዝም ብለ አይተጠላው፣ ዝም ብለ ራቀው፣ ዝም ብለ አትቀረበው ብሎ ተሰውሮ ነው የሚመጣው። ወይ ለኛ ያዘነ መስሎ ነው ቀርቦ የሚያጠፋል ክፉና ደጉን ነው የምታውቁት አትሞቱም፣ ሲላት ሔዋን እንዴ አለች፣ ሞትን አትሞቱም፣ ከእርሱ በበላችሁ ቀን ዐይኖቻችሁ ይከፈታል፣ እንደ እግዚአብሔር መልካምና ክፉን የምታውቁት ሆናል። እግዚአብሔርም ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ፣ ለአይንም እንደሚያስጎመች ለጥበብም መልካም እንደሆነች አየች፣ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከርሷ ጋር በላ እስኪ ተመልከቱ ሰባት ዓመት ምንም ያልመሰላቸውን፣ ሰባት ዓመት ምንም ያላዩትን፣ ሰባት ዓመት ምንም ያልተረዱትን ዛፍ እንዴት እንዳዩት፣ እንዴት እንደተመለከቱት፣ እንዴት አይምሯቸው እንደለወጠ ደረጃቸው በአንድ ጊዜ እሱ ሲያሳያት ድርድረች እሱ በአንድ ጊዜ ዲያብሎስ ዛፉን ሲያሳያት፣ ይህ ዛፍ አለች ለጥበብ መልካም እንደሆነ አየች፣ ለመብላትም ያማረ እንደሆነ እንደሚያስጎመጅም አየች። ሰባት ዓመት ግን ለምን አላየችውም? ይህን ዛፍ ሰባት ዓመት ሙሉ ለጥበብ መልካም ነው ለምን አላለችው? ከእግዚአብሔር ጋር ሳለች እንደ እግዚአብሔር ሀሳብ ተጓዘች ታዲያ እግዚአብሔር ዛሬ የሚያስተምረን ይሄን የውድቀት ዋዜማ በምግብ እንደሚመጣው የሚበላውን ስትጎመጅ ብዩ ብዩ አይንሽ ይከፈታላል እውነቱን ነው የተናገረው ዲያብሎስ አልዋሸም አይኑ ይከፈታል ያሉ ተከፈተ ግን ለምን ራቁትን ለማየት ለማፈር፣ ለመደበቅ፣ ለመሸገር፣ ለመሸክሸግ አይኑ የተነሳው፣ አይኑ የታየው፣ አይኑ የተገለጠው ጥፋት ለመስራት እጅግ ታላቅ ጥፋት ለመስራት። ስለዚህ ዲያብሎስ መጀመሪያ የእግዚአብሔር ልጆች ከእግዚአብሔር እቅፍ ያወጣው በምግብ ነው።